በቀጣይ ደግሞ ይህን የመሰለ ቆንጆ ፍሬንች ውስጥ እንመለከታለን። ከእኛ ጋው ነው የትም አትሄዱ። እች እንግዲህ ተመልሰናል። አሁን ቀጣይ ደግሞ ለልጆቻችሁ ለቁርስ ለመክሰስ ለምሳ ቀለል ሊሆን የሚችል ቆንጆ በነጮቹ ንግግር ወይም በነሱ ቋንቋ ፕላፊ ፍሬንቶስ ዱታ ወይ ደግሞ ትሙቅ ትሙቅ የሚል የፍሬንቶስ ወይ ደግሞ አማርኛ ፍሬንቶስ ንግ የለውም። የፈረንሳዮች ቶስ አሰራር ነው። እሱን አሳያችኋለሁ። ከተለመደው ትንሽ ቤታችን ከምስ ለየት ያደረገ አሰራሩ ትመለከታላችሁ ማለት ነው። ለዚ የሚያስፈልግ ግብዓቶች እንግዲህ እንደዚህ አንድ አራት የሚሆን ስላይስ ዳቦ ያስፈልጋቸዋል። እዚ ፍሪ ያለ ቆንጆ ወን ዳቦ መርጭ እንደዚህ ትገዙና እሱ ያስፈልጋቸዋል ማለት ነው። ያው ደግሞ የፈረንጅ ቁላል፣ ሶስት ቁላል የፈረንጅ ቁላል ያስፈልጋቸዋል። እንዲሁ ደግሞ ክሬም ያስፈልገናል። ይህን ክሬም እንግዲህ ካላችሁ፣ ክሬም ከሌለ ቦታ ተመተካት ይችላላችሁ። አንደኛው ግባታችን ክሬም ነው። ሌላ ግባታችን መጨረሻ የምንጨምር የምንጨምረው ፈሳሽ ማር አለን። እንዲሁ ደግሞ ትንሽ በቁንጣሪ ያክል ደግሞ እየተፈጨነ ቀይ ሽንኩርት፣ ይሄ እንግዲህ ቅድም እንደነገርኳችሁ ቀሽንኩርቱ ይወቀጥና ይደርቃል። በፀሐይ ከደረቀ በኋላ እንደገና ተወቅጦ የተፈጭቶ እንደዚህ ይቀመጥና ምግቡን ለማጣፈጥ ከላይም የሚነሰነስ። ብዙ ጊዜ ህጻናት ደግሞ ቀይ ሽንኩርት አልበላም ስለሚያስቸግሯችሁ፣ ከቀሽንኩርት ብዙ ጥቅም ስለሚገኝ ወደ ውስጣችሁ እንዲገባ በዚህ መልክ እንግዲህ ለምትረክት ሁለት አይነት ክርት ያላችሁ ሀገር እንግዲህ ዶሮ እንቁላል ከተለያየ ቦታ ስለሚሰበሰብ አንድ ዝርያ ላይሆን ይችላል። እንደ ያጋጣ ይቀጥ የተለያየ አስኳል ያላቸው እንቁላል ሲያጋጥማቸዋል። ይሄንን በተለይ የአበሻ እንቁላል ቆንጆ የሚሆነው ለዚህ ስራ የአበሻ እንቁላል ከሆነ ግን አራት አካባቢ ይፈጅባቸዋል ማለት ነው። በደንብ ግን እስከሚላይ ድረስ የሚሳሳባውን ነገር እስከሚላይ ድረስ እንመተዋለን ማለት ነው። እንደነገርኳችሁ በቁንጣሪ ነው እንግዲህ ወላችሁ ላ እንደማውራቸው፣ ቁንጣሪ ሲባል ሁለት አይነት ቁንጣሪዎች እያገላበጡ ላረስላችሁ ከሰጫሽ መጨረሻውን ከላይ በደንብ አገን እናፈሳለን ማለት ነው። እንዲህ ካረግም በኋላ ወደ ጎን ታችን ላይ ዘይት እናደርጋለን። ዘይትና ቂቤ ቀላቅለን እናደርግበታለን ማለት ነው። ቂቤ በዚህ ብቻ መሆን ይችላል። ግን ቂቤም ቆንጆ የሚያደርግላቸው እንዲያርጋቸው አንዲጋ እያገላበጠን በደንብ እንዲዳረስ እንደዚህ እናደርጋለን ማለት ነው። ጣምቆ አሁን ረጋ ብለን እንጠብሰዋለን። አሁን ቆንጆ ነው። እያተገላበጠ ይበስላል ማለት ነው። ይሄን እንቁላል ደግሞ ለሌላም ስራ መጠቀም እችላላችሁ ማለት ነው። ያገላበጠን እንግዲህ አንድ አምስት ደቂቃ ይፈጃል። ቆንጆ ከዛ ሲዝልን ሲዝልን እና በሰዓት ሰናውጣው ለማለት ነው። ከሶስት ደቂቃ በኋላ መለሳለሁ። በጣም ያገላበጡ ማበስሎ በተለይ አቅጣጫ እንቁላል ስለገባ በደንብ እሳት እንዲያገኝ ነው፣ ያሉ እንቁላል እንዲበስልኝ ነው። በዚህ እንግዲህ አድርገን ቆንጆ አድርገን እናበስለውና እናወጣዋለን ማለት ነው። ሁሉ እንደምላችሁ እንግዲህ የልጆቻችሁን አመጋገብ በተም ጠዋት ላይ ፕሮቲን የተዋጣጣ ምግብ ታበላችሁ ተመራጭ ነው የሚሆን እንዳቅማችሁ ቤታችሁ ያሉትን ማንኛውም መጠቀም ትችላላችሁ ማለት ነው። ብቻ አንድ እንቁላል ቢሆን በቀን ጠዋት ላይ ልጆች እንቁላል ቢያገኙ በጣም ተመራጭ ነው የሚ በዚህ መለት እንግዲህ የተደራረበው ቆንጆ የፍሬንቶስ ፕላፍ ይባላል። ቱሙክ የሚለው የፍሬንቶስ አሰራር ይመስላል። እንግዲህ በፔፐር ናፍኪን ወይ በኪችን ባለን ማንኛውም ንፁ ወረቀት ወይ ደግሞ ጨርቅ እንደዚህ አድርገን እናንጠፈጥፈዋለን። ከዛ በኋላ የንወስደን ተፊያች ላይ እንገለብጠዋለን ማለት ነው። አሁን የኛውን ሁለት ቦታን ቆርጠውና ላ ለማራፈስበትና አቀርቧለው ማለት ነው። ከዚህ አሁን ይህንን ፔንቶስ እንደዚህ ቆርጠዋለው። ነተ ውስጡ እንቁላሉ በደምብ በስሏል። ውስጡ እንቁላል አለው። በዚህ መልክ እንደዚህ እናዘጋጅና እናቀርብላቸዋለን። ግን ሌሎችን ጉሌ እንደማነግራችሁ ይህ የተለመደ ምግብ ግን አሳሩ ላይ ማድረግ ነው። በዛ ላይ ደግሞ ለጊዜ እንደማውራችሁ ምግብ ዝግጅት ላይ ህጻናት እንዲሳተፉ ማድረግ ከነሱ አብረው ንክነት እንቁላል እንዲሰብሩ አብራችሁ እንዲመቱላችሁ እንዲያዘጋጁ መፍቀር ነው። ዛን ጊዜ የበለጠ ምግቡም እንዲበሉ ተወዳጅ ያግላችኋል ማለት ነው። በዚህ እንግዲህ ማር ማድረግ ችላላችሁ፣ የፓንኬክ ሲራ ማንፈስ ችላላችሁ፣ ያለማረም ማቀርብ ችላላችሁ። እንደ ፍላጎቱ ግን ሞር የበለጠ ማሩ ልጁ ጤና በጣም ከፍተኛ ጥቅም ስላለው ይህንን እንግዲህ የፍሬንቶስ በዚህ መልክ አዘጋጅታችሁ ለቁርስ ለመክሰስ ወይ ደግሞ በምሳቃችሁን ቋጥራችሁ ብትልኩላቸው አራት ሰዓት ላይ እንዲመገቡት ይረዳቸዋል ማለት ነው። ስለዚህ ይህን መሰለ ምግብ እንግዲህ አታይቻቸዋል። ተሞክሩትና መልሱ ንገሩን።